ሰላም ለእናንተ ይሁን፣ ውድ አዲስ እይታ ተከታታዮቻችን። ከሰላም ስምምነቱ በኋላ በድቅድቅ ጨለማ ውስጥ የነበረችው ትግራይ ዳግም ወደ ሰዓት ልትገባ ነው። ለስልጣናቸው ሲሉ የንጹሐንን ደም ለማፈሰስ ያቆበቆቡት የቀድሞ የህወሓት ባለስልጣናት እነማን ናቸው? የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ዛሬ አደባባይ ሚኒስትር ያደረጉት አስደንጋጭ መረጃ አለን። በሌላ በኩል ሀያሉ አሜሪካ ለመንግስት በዜጎች ላይ የምትፈጽመውን የድሮን ጥቃት አቁም ብላ በአደባባይ ከላከችው መልእክት ሸሽታ ይቅርታ ያለችው ለምንድን ነው? የተሰረዘው መልእክትና የተተካው ቃል ምን ይነግረናል? ወደ መጀመሪያው ዜና ስንሄድ የፕሪቶሪያው ሰላም ስምምነት የትግራይን ህዝብ ከጦርነት ጠባሳ ገና ሳያወጣው ሌላ የጥፋት ደመና እያንዣበበ በመሆኑ ከጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ አንደበት በቀጥታ ሰምተናል። አቶ ጌታቸውና የመከላከያ ሚኒስትሩ ዶክተር አብርሃም በላይ በአዲስ አበባ ከሚኖሩ የትግራይ ተወላጆች ጋር ባደረጉት ውይይት ጦርነቱ ያስከተለውን ሰቆቃና የህዝቡን እንግልት ከመሰረቱ በማንሳት ነው ንግግራቸውን የጀመሩት። የፕሪቶሪያ ስምምነት የጦርነት አውድማ የነበረችውን ትግራይ የማዳን ተስፋ ይዞ ቢመጣም ተፈናቃዮችን ወደ ቀያቸው የመመለሱ ሂደት ግን እጅግ አዝጋሚ ሆኗል። ለዚህም ዋነኛ ተጠያቂው ደግሞ በትግራይ ክልል በስልጣን ላይ ያለው ኃይል የህዝቡን ጥያቄ ወደ ገኑን ብሎ ለስልጣኑ ብቻ የሚጨነቅ በመሆኑ ነው ሲሉ አቶ ጌታቸው በይፋ ተናግረዋል። የፌዴራል መንግስት ከፍተኛ ባለስልጣን የትግራይ ጊዜያዊ አስተዳደርን በዚህ ደረጃ መተቸቱ በሁለቱ አካላት መካከል ያለውን ግንኙነት ምን ያህል እንደሻከረ አመላካች ነው። ነገር ግን የአቶ ጌታቸው ንግግር ከዚህ የከፋ እውነትን ይዞ መጥቷል። ከስህተታቸው የማይማሩ ጥቂት የቀድሞ ህወሓት ኃይሎች ለስልጣን ሲሉ ዳግም ወደ ግጭት ለመግባት እያሴሩ ነው ሲሉ ነው የከሰሱት። እነዚህ ኃይሎች እነማን ናቸው? አቶ ጌታቸው በግልጽ ስማቸውን ባይጠቅሱም ፍንጭ ሰጥተዋል። ልጆቻቸውን ውጭ ሀገር አስተምረው የደወል ልጅ ለማገዶ የሚከቱንና የእኔ ስልጣን ካልተረጋገጠ ሁሉም ነገር ገደል ይግባ የሚሉ ሲሉ ገልጸዋቸዋል። ይህ ማለት ምን ማለት ነው? የትግራይ ህዝብ በሺዎች የሚቆጠሩ ልጆቹን በጦርነት አጥቶ በሚሊዮን የሚቆጠሩ ተፈናቅለው በረሃብ አለንጋ እየተገረፉ ባሉበት ሰዓት የተወሰኑ ቡድኖች ለግል ጥቅማቸው ሲሉ ሌላ ዙር ጦርነት ለማስነሳት እየሰሩ ነው ማለት ነው። አቶ ጌታቸው አላማቸው ከተጠያቂነት ለማምለጥ ነው ሲሉ የእነዚህን ሴራ አደገኛነት አስምረውበታል። የትግራይ ህዝብ ለተወሰኑ ሰዎች የስልጣን ጥቅም ዳግም መሞት የለበትም ሲሉም አሳስበዋል። የፌዴራል መንግስትና የትግራይ ክልል ግንኙነት በፕሪቶሪያ ስምምነት ላይ የተመሰረተ ሆኖ ሳለ ከከሌ ጋር ሆኛ ያጠቃለሁ የሚል አስተሳሰብ መኖሩን ማጋለጣቸው በቀጠናው ሌላ የውክልና ጦርነት ሊቀሰቀስ ይችላል ወይ የሚል ስጋትን ይፈጥራል። አብዛኛው አመራር ሰላም ፈላጊ መሆኑን አቶ ጌታቸው ቢገልጹም እነዚህ ጥቂት የግጭት ጠማቂዎች የሰላሙን ሂደት እንዳያደናቅፉት ህዝብና መንግስት በጋራ ሊታገላቸው እንደሚገባ ጥሪ አቅርበዋል። ወደ ሁለተኛው አነጋጋሪ ዜናችን ስናልፍ የዲፕሎማሲውን ዓለም የሚመረምር ነው። ትላንትና በአዲስ አበባ የሚገኘው የአሜሪካ ኤምባሲ በኢትዮጵያ ስላለው ግጭት ጠንከር ያለ መልዕክት አስተላልፎ ነበረ። ይህ መልዕክት ሶስት ዋና ዋና አካላትን ይመለከት ነበረ፣ የፌዴራል መንግስት፣ ፋኖና የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔን ከእነዚህ ሁሉ ግን የብዙዎችን ትኩረት የሳበውና ቀጥተኛ የነበረው ለመንግስት የተላከው የድሮን ጥቃቱን አቁም የሚለው መልእክት ነበረ። ይህ መልእክት በማህበራዊ ትስስር ገጾች ላይ ከተሰራጩ ከሰዓታት በኋላ ግን የሆነው ነገር አስገራሚ ነበረ። ኤምባሲው መልእክቱን አጥፍቶ አዲስና ቃላቱን የተለሳለሰ መልእክት አውጥቷል። ጥያቄው ለምን አሜሪካ የድሮን ጥቃት የሚለውን ወሳኝ ቃል አንስታ ከሀይል ውጭ ያሉ አማራጮች በሚል አጠቃላይ አረግ ተካቸው? ይህ በኢትዮጵያ መንግስት በኩል በዲፕሎማሲው መስመር የቀረበ ተጽዕኖ ውጤት ነው ወይስ ኤምባሲው መረጃውን በቅጡ ሳያጣራ የመጀመሪያውን መልእክት የለጠፈው? ይህ ክስተት የተለያዩ ትርጋሚዎችን እንድንሰጥ ያስገድደናል። አንደኛ፣ የአሜሪካ የውጭ ጉዳይ ፖሊሲ ወጥነት ጥያቄ ውስጥ ይከታል። ሁለተኛው፣ ኢትዮጵያ መንግስት በበኩሉ በሉዓላዊነት የገባ በሚል ጠንካራ ምላሽ ሰጥታ ሊሆን እንደሚችል ያሳያል። ሶስተኛው፣ በግጭት አካባቢ የድሮን ጥቃት ሰለባ ለሆኑ ዜጎች ይህ መልእክት መሰረዝ ተስፋ አስቆራጭ ነው። እውነታው የትም ይሁን የት? ይህ ክስተት በሁለቱ ሀገራት ግንኙነት ጀርባ ስላለው ውስብስብ ሁኔታ በቂ ፍንጭ ይሰጠናል። ውድ ተመልካቾቻችን ዛሬ ያየናቸውን ሁለት ዜናዎች አንድ የጋራ እውነትን ይናገራሉ። ሀገራችን አሁንም ከባድ ፈተና ውስጥ መሆኗን፣ በሰሜን የሰላሙ ሂደት በተወሰኑ የስልጣን ጥመኞች ሊደናቀፍ እንደሚችል፣ በዲፕሎማሲው መድረክ የሀያላን ጥቅም ከሰብአዊነት በላይ ሊሆን እንደሚችል የሚያሳይ ነው። በእነዚህ ጉዳዮች ላይ እናንተስ ምን ትላላችሁ? አስተያየታችሁን በኮሜንት መስጫ ላይ አስቀምጡልን። ለዛሬ ያዘጋጀንላችሁ ዝግጅት ይህን ይመስል ነበረ። ላይክና ሼር በማድረግ ለሌሎች አጋሩ። ቻናላችንን ሰብስክራይብ ማድረግን አይርሱ።